በአቡነ ተክለ ሃይማኖት በሃያ አራት ወር በገባ በሃያ አራት በሚከበር ክብረ በዓላቸው እለት ከበረከታቸው ለመሳተፍ ብላችሁ በኛ ፕሮግራም ላይ እንዲሁም የተሳተፋችሁ ልብስ በማልበስ የተለያየ ነገሮች ብርን በማገዝ ቢሆን ለበረከቱ እንዲደርሰን ብላችሁ ያገዛችሁት ወንድሞች በሙሉ የአቡነ ተክለ ሃይማኖት ረዴት በረከታቸውና ሰላማቸው ፍቅራቸው ባገዛችሁንም ባሰባችሁንም ሁሉ በቤታችሁ በቤተሰቦቻችሁ ላይ ይረፍ። በረከታቸው ላይ በእናንተ ጋር ይሁን አሜን። ወደፊትም በምናደርገው ላይ በአስራ አራትና በአራት ላይ የተራቡና የተጠሙትን በማብላት ትርፍ ልብስ ያላችሁ ሁለት ያለው አንዱ ንስጥ ነው ና ሚል ትርፍ ያላችሁ እያመጣችሁ እንደዚህ በየመንገዱ የወደቁትን የተራቡ የተጠሙትን የተቸገሩበትን የተቸገሩ ሰዎችን እንድንጎበኝ ሆስፒታልን በመሄድ ምግብ የሌላቸውን እንድናበላ እንድናጠጣስል መልእክታችንን እናስተላልፋለን። ይህ የአባታችን የአባ ገብረ ማርያም መንፈሳዊ የህክምና አስተምሮ መልእክታቸው ነው። ሰላም ፈጣሪ ከእናንተ ጋር ይሁን። ለወሬ አድርሰን አሜን። አንዳንድ ጊዜ ስለማናስተውል ነው እንጂ በቤታችን ውስጥ ተቀምጠው የማንለብሳቸው ልብሶች፣ የማንመገባቸው፣ ወጥተው የሚወድቁ ትርፍ ምግቦች፣ የማናደርጋቸው ትርፍ ጫሞች አሉ ነገር ግን አይደለም ሁለተኛውን አንዱን ያላዩ ብዙ ወንድሞቻችን አሉና፣ እንዲሁም በተለያዩ ምክንያት በየሆስፒታሉ አይቷችሁ ቀድማችሁ በሆነ ምክንያት ሄዳችሁ ያያችሁ ሰዎች ካላችሁ በሆስፒታል ታማው ገብተው ምግብ ለማቅረብ የተቸገሩ የማይበሉ፣ የማይጠጡ ብዙ ሰዎች አሉ። እና እነሱን ሰዎች እናግዝ ምናልባትም አንደኛ መጥፎ ፎ ዘመን በሚመጣ ሰዓት እስከ አምስተኛው ሰማይ ድረስ ወርጄ ባህረ እሳትን በደረት ያቅፍ ያሻግረዋለሁ እንዳላ ግን ኢየሱስ ክርስቶስ ይህንን የእሳት ዘመን እርሱም በደረቱ እቅፍ አድርጎ እንዲያሻግረን ዛሬ መልካም መስራት ይጠበቅብናል። አንደኛው የመናፈስቱ አለም የበረከት ስራ አይወድምና የበረከት ስራ እየሰራን የነገውን ቤተ መንግስት ለመውረስ ያበቃን ዘንድ ጨሩ መድኃኔ ዓለም እንዲረዳን መልክቴን አስተላልፋለሁ። ይህ የአባታችን አባ ገብረ ማርያም መንፈሳዊ ሕክምና አገልግሎት ነው። ይህቱ ወንድሞቼ መልካም ነገር በማድረግ መልካም ነገር ይደረግልናል። የሰጠን ሲመስለን ይሰጠናል፣ ያበላን ሲመስለን ያበላናል። እናም ስለዚህ የእናቱ የእናታችን የቅድስት ድንግል ማርያም ረዴት በረከቷና ሰላሟ ፍቅሯ በሁላችንም ላይ ይደር። እኒህ አባታችን አባታችን አባ ገብረ ማርያምም በሚዲያ ከመውጣታቸው በፊት ምንም አገልግሎቱን ለረጅም ዘመናትና ጊዜ በነፃ አገልግሎት የሰጡ ቢሆንም ነገር ግን እስካሁን ላይ ባሉት የህክምና አገልግሎት በሰጡት ሊስት መሰረት ከአራት ሚሊዮን ህዝብ በላይ እንዳዳኑም የህክምና አገልግሎት እንደሰጡም እና በጥሩ ጤና ላይ የውሉ ህዝብ እንዳለ ዶክመንተራቸው ወይም ደግሞ መዝገባቸው ያመለክታል። ልብ በሉ እንኳን አራት ሚሊዮን ቀርቶ አንድ ሰው ሁለት ሰው ማዳን ምን ያህል መታደል ነው። እና የእነዚህ አባታችን እድሜያቸውን ያርዝምልን እያልን ሰዎች እግዚአብሔር በረዳችሁ መልኩ እንዲታገዙም እንድታግዟቸው የምትችሏቸው አደውላችሁ አይዟችሁ እያላችሁ መታገዝ ያለባቸው አባት ናቸው እና የጎደለውን መሙላት የምትፈልጉ ሰዎች እያገዛችኋቸው ፕሮግራሙን እንዲስፋፋ ስል መልክቴን አስተላልፋለሁ። እግዚአብሔር ከናንተ ጋር ይሁን አሜን።